አገኘሁት ዝናብ፣ ምን ብዬሽ ነው የማጣው? የብሩክ ወንድም ምን አባቱ ሊሰራ መጣ? በጣም አደገኛና ጨካኝ ወንጀለኛ ቤት ገዢ ሲፈልግ ነው ያገኘው። እና ብሩክ ምን ሊሆን ይችላል? አግታውትም ሊሆን ይችላል። ሰው አግኝተሽ መድብል፣ ምን እንደሚያደርግ እና ለምን እንደመጣ ጠርተሽ የምትነግሪኝ ከሆነ ነው። እሱን ለማድረግ ብር ያስፈልጋል እኔን የጠፋሁት ኑሮ ብሩክ ይህን ጊዜ ሀገር ሙሉ ያዳረሰው ነበር። ብሩክ ወደ ታይላንድ እንደሚሄድ የሚያውቀው ዝና ብቻ ነው። በሱ በኩል እንደመጡ ማወቅ በጣም ቀላል ነው። ግፋ ቢል አግኝቶት ነው የሚሆነው። የሰጡትን እቃ ቆሻሻ ገንዳ ውስጥ ጥሎ ልጁን አሳክሞ ተመለሰ። መድብል የወንድሙን መታገት የብሩኬን መታገት አወቀ። ቦታው ከኤፍራታና ከጓደኛው ከበቃሉ ጋር የተላከለትን ሚሴጅ ሲያገኝ በጣም ማመና አቃተው። የላከለትን ሚሴጅ በሚያይ ጊዜ ከካሊብ ሞስሳ ጋር ነው ስራ የጀመረበት እሱ ደግሞ መጥፎና በጣም የሚሰሩት ስራ በጣም ህገ ወጥ የሆነ ነገር የሚያቅ ነው። ከዚህ ከሰውዬ ጋር እንዴት ተገናኘ እንዴትስ እያለ ወንድሙ መድብል በንዴት ውስጥ ይገኛል። የላከለት ሚሴጅ ውሸት ነው በለኝ እያለ እራሱን በጥያቄ ውስጥ እያበደ ይገኛል። መድብል በቃሉ ሚስጥር ነው ብሎ ሚሴጁንም ይሄ ነው፣ ቁጥራቸው ይሄ ነው፣ የሚሰሩት ብሎ ሁሉንም ነገር በስልኩ ሲልክለት ነበረ። ካሊሞ ሱሳ ይህ መጥፎ ሰው እንትን ነው እያለ ሲናደድ እየነበረው ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ምሳሌ ተወዳጁና አጓጊ የሆነው ምሳሌ ድራማ ክፍል ሰባ አራት ተለቀቀ። ሰባ አምስት በክፍል እንግዲህ ሰባ አራት ስንመለስ ያው ብሩኬ እንደ ጠፋ ነው። ኢንፎርሜሽን ለማገኘት ሁላቸውም እያፈላለጉ ይገኛሉ። ከኤፍራታም ጋር ገንዘብ በመስጠት ኤፍራታም የሚታቂውን ዝናን እየተጠራጠሩት ስለሆነ ዝናን እንግዲህ አሁን ላይ ያለውን ነገር የሚሰራውን ታጣራ በማለት ነበረን የነበረው ማነ፣ ሉሊትም እንግዲህ ሉላዬም ሁሉንም ነገር በመናገር ለባለቤቷ ለሞገስ፣ ሞገስ እሱ እኮ የሚሰራው እንደዚህ ነው እያለች ህገወጥ ነገር በጣም የሚሰራውን ስትናገር፣ ይሄ ነገር ብሩኬንም አለበት ይሆን እያሉ እሱንም አሁን ላይ እየተጠራጠሩት ነበር የሚገኙት እንግዲህ ወደ ክፍል ሰባ አምስት ላይ ሰባ ስድስት ላይ ስንመለስ አሁን ላይ ብሩክ ያለበት ቦታ የታወቀ ይመስላል። በቃሉ የሚባለው መድብል ጓደኛስ በስልኩ ሚሴጅ ሲልክለት የሚስጥር ነው በማለት የሚስጥር ኮድ አድርጎ ሲልክለት ነበር። ይህን ያየው መድብልም ደግሞ እንዴት ከዚህ ጋር እንዴት በምን ቀን ተገናኘ እያለ መድብልም በንዴት ውስጥ ይገኛል ማለት ነው። ኤፍራታም እንግዲህ ስራሽን ስሪ ተብላለችና ኤፍራታም ገንዘቡ ወዳጇ ኤፍራታም አሁን ላይ እሷም ከማህሌት ላይ ነገሮችን ለማጣራት እየሞከረች ነው ያለችው ማለት ነው። ማህሌትም ሁለተኛ ደግሞ ወደ ማህሌት ስንመጣ ማህሌትም አሁን ላይ ከዝና ጋራ አንቺ ሉላንና ዝናን እገ ማንም ወገሴ እንገላለሁ፣ ኃላፊነቱን ደግሞ አንቺ ትወስጃለሽ። ማነው የሚገድለው ማነው የሚያስገድለው ሲል፣ እኔ የሚያስገድል ሰው እመድባለሁኝ፣ አንቺ ግን ኃላፊነቱን ትወስጃለሽ ይህን ነገር እንዲያደረግችው አንቺ ትሆኛለሽ ይላታል። እሷን ግን ያው ገንዘብ ነውና የምትፈልገው እሺ በማለት የሱን ስራ ተቀብላለች። ሁልጊዜ ወደኋላ የምትወርቀው በራሷ የማትመራው ማህሌት አሁን ላይ ቢገደልም ለቤትና ለንብረት ስትል እሺ በማለት ሉላም ከሞተች ሞገስም ከሞተ እኔ ከሱ ጋራ እንደምኖር እሱም አብሮኝ እንደሚያኖረኝ ቤትሽም፣ መኪናሽም የፈለግሽው ነገር ይደረግልሻል እያላት ነው። ይህን የሰማቸው እንግዲህ ገንዘብ ወዳዟ ማለት ማለት ነው ኦኬ በማለት ሀሳቡን ተቀብላለች። ሀሳብ ያስባሉ፣ ሁሌም ግን አይሳካላቸውም ማለት ነው። እንግዲህ ጉረኛው ዝናም እኔማ እኔ ዝና እኔ ዝና እያለ ምንድን ነው ግን፣ ብሩክን አስር ጊዜ ስለ ብሩክ ማንን ትንበያለሽ እያለ እንግዲህ። ብሩኬን በመጥፋቱ በጣም ጭንቀት ላይ የሚገኙት መድብልና ሞገስ በጭንቀት ላይ ይገኛሉ። ግን ምን ሊሰራ መጣ እያለ አሁንም ድረስ ይፈረዋል። መድብል የእጅ ስራውን ሰጥቶታልና፣ እንዴ የብሩኬ ወንድም ቢመጣ ምንድነው አንተ ታዲያ ትፈራዋለህ እንዴ? ትለዋለች። ማህሌት ማለት ነው። አላወቅሽኝም? ማለት ነው እኔ ዝና ማን ነው የሚፈራኝ? እኔ የዴብ ሲሳለት ማን ነው የምፈራው? አታቂኝም ማለት ነው። እና ታዲያ ለምንድነው አስር ጊዜ ለምን መጣ ለምን መጣ እያልክ ጥያቄ የምታበዛው? እያለ ዝም ባይሆን ስለ እንትን አጥሪ ምን ሊሰራ መጣ እያለ ነው እንዴ ወንድሙም ጠፍቷል ብሮ ስለዚህ ስለዛም ሊሆን ይችላል እያለችው ነበር። እና ማህሌትም እሱም እንግዲህ ከህገወጥ ሰዎች ጋራ ስናስብ፣ ምክንያቱም ወደ መጀመሪያው ሰባ ሶስት ፓርት ላይ ዝና ለማህሌት ሲነግራ ቤቱ አልተሸጠም ሁሉንም ነገር ብሎ የነገራትም እሱ ነው። እንግዲህ ከህገወጥ ከሚያመላልሱት ከሱ ሰዎች ጋራ ያገናኘው ዝና ነው ማለት ነው። ዝና ነው እንዲታገት ያደረገው። እሱም ከቆሻሻ ገንዳ ጥሎታል። ያንን ህገወጥ መድኃኒት እንትን በል የሚባለውን እቆሻሻ ገንዳ ጥሎ ልጁን በነፃ አሳክሞ ነው የመጣው ብሎ ነበር የነገራት ለማህሌት ማለት ነው። ለዛም ነው ክስሽን መስርች እና እሱን አሁኑ እንትን ትያለሽ ቤትሽን ታስመልሻለሽ ያላት ነበር ማለት ነው። እሷ ግን ቤት ይጃላላት ወረቀቷን ይዛ የክስ ወረቀት ነው ይግባኝ የጠየቅኩበት ለቤቴ ቤቷ አልተሸጠም ብላ ከ ቅድስቲ ጋራ ያኔ ሲሞቃሞቁ የነበሩበት ነገር ነበር። ስለዚህ አሁን ላይ እንግዲህ ከነገር ወጡ ስንረዳ እሱን ያስያዘውና ያሳገተው ማን ነው? ብሩክን ራሱ ዝና ነው ማለት ነው። ምክንያቱም የሚሰራውም ስራ ህገወጥ ወጥ ከእንደዛ አይነት ሰዎች ጋር ነው ብላለይ እሱም ደግሞ ታይላንድ ህክምና ምሳሌን ይዞ እንደሄደ የሚያውቀው እሱ ስለሆነ ሁሉንም ነገር እሱ ነው የሚያውቀው። በማለት እሷም ይሄንን ሀሳብ ለሞገስ ሉሊትም ስትነግረው ነበረ። እንግዲህ ሞገስም ያለበት እኔ እስካሁን ብሆነ እኔን እስካሁን በፍለጋ አገር ምድሩ እንትን አይለውም ነበር እያለ፣ አንዳንድ ነገሮችን እዚጋ ማሰብ ያለብን ለጓደኛም ሆነ ለማንም ሰው ቢሆን ይቅርታ ሲጠይቁን መቀበል አለብን፣ ይቅርታችንም ማለት ነው። አሁን ላይ ሞገስ በጸጸት ይገኛል። ወይኔ ይቅርታ አድርጌለት ኑሮ ወይኔ አሁን በህይወት ካልኖረ እንዴት ለሆን ነው እያለ ጸጸት ውስጥ ገብቷል። አሁን በቃ ምንም አይሆንም፣ አንተ ብቻ ራሰን እንትን በል እያለችው ነበረ ማህሌትም ማለት ነው። ማነች ሉሊት ማለት ነው። እያረጋጋቸው ነበር እና ከዚህ የወሰድኩት ትምህርት ቢኖር አንዳንዴ ሰዎቹ ጠብቀው በቃ ተጸጽተውም ሆነ ባጠፉት ጥፋት መጥተው ይቅርታ በሚጠይቁን ጊዜ ይቅርታቸውን ልንቀበል ግዴታ አለብን ማለት ነው። ምክንያቱም እነዛ ሰዎች በቃ ስለሚወዱን ሳጠፉትም ደግሞ ጥፋት ይቅርታ ብለው መጥተው ሲጠይቁን ያን ይቅርታችንን መቀበል አለብን። አሁን ላይ ሁለት ጸጸት አለበት ሞገስ ማለት ነው። ይቅርታ አድርጌለት ኑሮ እንዴት እንደዚህ ሆንኩኝ እያለ በጥያቄ ውስጥ ይገኛል ማለት ነው ሞገስ በጸጸት የሚገኘው ሞገስ እስካሁን እኔ በሆን ብጠፋ ሀገር ምድሩን ይፈልግ ነበረ፣ እኔ ግን ዝተቀምጬ በጣም እንትን አልኩ እያለ ነበረ። የሚገኘው ሞገስ እንግዲህ ሉላም ነበቃ ይሞቱም ሞቶ እስከሆነ እያለ በጭንቀት ይገኛል። በሀሳባዊ አሳግቶት ነው የሚሆነው። ይሄን እንጂ ደግሞ የሚኖርበት ራሱ ዝና ነው በማለት ነው የምትናገረው ማለት ነው። አሁን ብቻውን እንግዲህ መድብልም እንዳለ እየተናደደ ይገኛል ማለት ነው። ቀጥታ ግን ወደ ኤፍራታም ጋር ነበር። ኤፍራታ መጀመሪያ ወደ ማህሌት ጋር አንድ ላይ ቁጭ ብለው ማህሌት ስለ መድብል ጠይቂ ትላታለች። ኤፍራታ መችም ገንዘብ ታየች ማንንም ቢሆን ትሸጣለችና ኤፍራታ መጀመሪያ ቁጠሪልኝ ውረጅልኝ አለቻት ማለት ነው፣ ማህሌትን ማህሌት ምክንያቱም ይህን ነገር አጣሪ ለምን እንደመጣ እያለ ነው በጭንቀት ውስጥ ይገኛል። ስለዚህ ጋ ስንረዳ እንግዲህ በጭንቀት የሚገኘው ዝና ማለት ነው ብሩኬን እንዳሳገተው ወይም ገር እንዳስደረገው ነው የምንገኘው ማለት ነው። እንግዲህ ማን ነው ዳንኤል መድብል ማለት ነው። መድብል አሁን ላይ ያለበት ሁኔታ ብቻውን ቤት ውስጥ እየጨነቀው ከዛ ከዚህ እየዘለለ ነው። በዚህም ጊዜ እንግዲህ ከድንገት ቅድስት የመጣ ምንድን ነው የተፈጠረው ንገሪኝ ሲላት ከዚህ ቤት ሲሄድ ምን ነበረ እያላት ነበረ እሷም እንግዲህ ቲሸርቱ ነው የለው ግን አምጪው እስኪ ሲላት ቲሸርቱም ደግሞ የምሳሌ መስል ነው መሰለኝ እንትን ብሏል በቃ ተይው ስመጣ ታሳይኛለች በማለት ነበረ እንግዲህ ኤፍራታም ደውላ መገናኘት አለብንም እንትን አግኝቻለሁኝ ብላ ስትነግረው ምንድን ነገር ሲላት በቃ ይሄንንማ ተገናኝተን ነው ማውራት ያለብን ብሏታል። መጀመሪያ ኤፍራታ እና ማሌት ሁሉንም ነገር ስለ መድብል እዝ የመጣበትን አጣሪ ትላታለች እሷን በኩል እሺ ችግር የለም ትላታለች መጀመሪያ ግን ገንዘብ ስጭኝ ትላታለች እሺ ይሰጥሻል ይከፈልሻል ትላታለች እንግዲህ ይህንን እሷ ደግሞ መጀመሪያ እሱ ግን አሁን እየንተናጃ አለበት ብለሽ ታስቢያለሽ ይመስለኛል እያለች ለህቷ ለኤፍራታ ትነግራታለች ማለት ምክንያቱም ህገ ወጥ በጣም ገንዘብ ብዙ የሚያስገኝ ወደ ቆሻሻ ገንዳ ጥሎታል እኮ ነው የምልሽ እንደዛ አድርጎ ነው የሄደው፣ እያለቻት ነበረ። ይህንን የሰማችው እንግዲህ ኤፍራታም ቀጥታ ወደ እንትን አጋ ነው የደወለችው ማለት ነው ወደ መድብል፣ መድብል ጋር እንግዲህ ሲገናኝ ሁሉንም ኢንፎርሜሽን ለሱ ትነግረዋለች። እሱም ደግሞ ከጓደኛው ከበቃሉ ጋር የላከለትን ሚሴጅ ስለደረሰው በቃ ኢንፎርሜሽኖች ሁሉንም ነገር እያሰባሰበ ነው። ወንድሜ ሞቷል በህይወት አለ እያለ እንትን እያለ ነው ያለው ማለት ነው አሁን ላይ ከሞገስም ጋር ተገናኝቶ ሞገስም እና እንዳጣም ባንድ ሆነው ይህንኑ እያወሩ ነበረ ነበር ዳጣና ሞገስ ማለት ነው። ይህን ሳለ እንግዲህ ሁላቸውም በጭንቀት ይገኛሉ። እንዴት እንትን አለ እንዴት ይጠፋ እያሉ በጭንቀት ይገኛሉ ማለት ነው። እሱም እንግዲህ ይህን ኢንፎርሜሽን ስላሰባሰበ ወንድሜንማ ያለበት ይሁን እንትን ያለበት ማግኘት አለብኝ እያለ መድብልም የሰጠችውን ኢንፎርሜሽን በጠቅላላ ይዞ አመሰግናለሁ ወይኔ ወንድሜ ሞቷል ማለት ነው፣ እያለ በጣም በንት ላይ ይገኛል ማለት ነው። እሱም አሁን ላይ እንግዲህ መድብል ያለበት ሁኔታ ተነስቶ ይህንን እያለ እየሄደ ሳለ ነው እንግዲህ አሁን ላይ ይህን ነግራው በዚህ ላይ የነበረው ማለት ነው። ወደ ሞገስም ጋር ስንመጣ ሞገስም በጭንቀት ይገኛል። ቀድፍ ዳጣም ያለችበት ሁኔታ ስለ ቤተሰቦቿም፣ ስለ ሁሉም እያወራች ሽጉጥም አለን መኪናም ሁሉም አለን እኔ ግን ሰው ስለሆነ ሁሉም ነገር ምንም አይመስለኝ እያለች ስላለችበትም ቴዎሪ ለሞገስ ታወራዋለች። ሞገስም አንድ ቀን ቤት ሲዘሽን ትይዛለች እያላት ሁሉም ነገር ሲስተካከል ይህ ይሄዳለሁ እያለ የራሳቸውን የግሎሪ እያወሩ ነበር። ግን አሁን ላይ እንግዲህ በስተጀርባ ማን አለበት? ማን ነው እንደዚህ እያደረገ ወይ ብንል፣ ይህን ነገር እንግዲህ ማን ነው ዝና ማለት ነው። ዝና አሳግቶታል፣ ብሩክን ማለት ነው። ብሩክ ያለበት ሁኔታ አሁን ላይ ኢንፎርሜሽን ከሰበሰበው መድብል እየተረዳ ነው። እንዴት ታገተ ነው ማለት ነው። እሱ ታግቶ ያሳገተው ደግሞ አጋቹ እራሱ ዝና፣ የዝና ሰዎች ናቸው። ዝና የሚሰራው ህገ ወጥ ነገር ነው አንደኛ። ስለዚህ በዚህ ውስጥ ያለው እየተጨነቀም ነው የሚገኘው እንግዲህ ማህሌትም አብረው ወደ ደብረ ዘይት እሱ ሲሄድ እንዴ አላምርም እንዴ እያለችው ነበር። እውነቱን ነው ነገርኝ የምትይው ስለመልኳም ትጠይቀዋለች። ምን አታምቢ ምንም እያለ ያዋርዳታል ማለት ነው። ሁልጊዜ መቼም ከእሱ ከሱ ጋር ሆና መዋረድ የማይሰለቻት ማህሌት ማለት ነው። ሁሉንም ነገር ሲላል እሷ። በደስታ ዝምሩ ላይ እየሳቀች ፈገግያ ላይ አሁን ኃላፊነቱን እንዲወስድ ቤትሽም ሁሉም ነገር ይሳካልሻል ይላታል። እሱ እንግዲህ አስገድሎ ሉላንም ዝና ማለት ነው ሉላንም ሞገስን አስገድዬ ኃላፊነቱን አንቺ ትወስጃለሽ ባላት መሰረት እሺ ብላ ተቀበላለች። ወመድ ብልም እንግዲህ አሁን ላይ የወንድሙን ኢንፎርሜሽን ስላገኝ ነው ወንድሜ ወንድሜ እያለ ነው እንግዲህ ብሩክ ስለጠፋ አሁን ላይ ያሳገተው ደግሞ እንትና ነው። ማን ነው? ዝና ነው። ያለበት ሁኔታ አሁን ከሚሰራው አንጻር ታይላንድ መሄዱን ያወቀው እሱ ስለሆነ፣ ስለዚህ የሚሰራው ደግሞ ሕገ ወጥ ስለሆነ እሱ ነው ያሳገተው እያልን ነው። የእንትን የምንለው አሁን ላይ መድብል ይደርስለታል የሚለው እንትናለን ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ምን ይፈጠራል? ብሩክ ያስለቅቃል፣ ሊደርስለታል መድብል ብለን እናስባለን ማለት ነው። መድብል አሁን ሁሉንም ነገር ኢንፎርሜሽን ያሰባሰበ ስለሆነ አግኝቶት ይዞት እንደሚያስለቅቀው ቀጣይ ፓርት አለም ማለት ነው። ማንችማ እዚህ ላይ ማሰብ ያለባችሁ ገንዘብ ብዙ ነገሮች። ሳራ ኤፍራታ እንግዲህ እህቷን በገንዘብ ነው ሸጠቻት። ሁሉንም የሚስጠር ገንዘብ አውርጅ በማለት ከዛም ጋር እዚህ ገንዘብ ከሰጧት ሁሉንም ኢንፎርሜሽን ታቀርባለይ ማለት ነው። እና ኤፍራታ ዝን ላይ በጎን እየረዳቻቸው ነው ያለችው ማለት ነው። ለነ መድብን ጥሩ እንትን እየሄደች ነው ያለው። ለኤፍራታ ለማህሌት ግን አጣሪ እምትለው አጣራለሁ ወይ ነገ ጧት ብላ ነው ሸኝታት የመጣችው ማለት ነው። እንግዲህ ይሄን ይመስላል የነበረው ቆይታ። በቀጣይ ፓርት እስከምንገናኝ መልካም ጊዜ ይሆንልን። ባይ ባይ።